የተሻሻለው የኢትዮጵያ የውጭ ግንኙነት ፖሊሲ በጋራ ጥቅም ላይ የተመሰረተ የጋራ ብልጽግናን መሰረት ያደረገ እና በተለይ ከጎረቤት ሀገራት ጋር የሚኖረውን ዲፕሎማሲ በመተባበር ላይ የተመሰረተ ግንኙነት መፍጠር ነው። ይህን ተከትሎም ለጎረቤት ሀገራት ቅድሚያ በመስጠት ብሔራዊ ጥቅሟን ማስከበር የመጀመሪያ መርሃ ነው። የኢፌዴሪ ፕሬዝደንት ታዬ አጽቀ ሥላሴ ከሰሞኑ በህዝብ ተወካዮችና ፌዴሬሽን ምክር ቤቶች የጋራ ስብሰባ ላይ የመክፈቻ ንግግር ባደረጉበት ወቅት ይህንኑ አረጋግጠዋል። የውጭ ግንኙነታችን ማዕከልና መሰረታዊ ማጠንጠኛው ብሔራዊ ጥቅምና የዜጎች ክብር ነው። በዚህ መነሻነትም የኢትዮጵያ የጂኦ ስትራቴጂያዊ ቁመና በመደራጀት ላይ ይገኛል። ይህ ስትራቴጂያዊ ምርጫ ከታዛቢነት ወደ አጀንዳ ተላሚነት እና ተጽዕኖ ፈጣሪነት ለማሸጋገር አስችሏል። የአገሪቱን ጥቅምና ሉዓላዊነት የሚያስከብር ዲፕሎማሲን በማስጠበቅ የዜጎች ጥቅምና እኩልነት ላይ የተመሰረተ የውጭ ግንኙነት ፖሊሲ መተግበር ኢትዮጵያ የምትከተለው ሌላኛው መርህ ነው። ይህ መርህ ከዚህ ባለፈ ከጎረቤት ሀገራት ጋር የመሠረተ ልማት ትስስርንና ገጽታ ግንባታን በማጠናከር የአገሪቱን ብሔራዊ ጥቅም ማስጠበቅ ላይ በትኩረት እየተሰራ መሆኑን ከኢቲቪ ጋር ቆይታ ያደረጉት በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አባል አምባሳደር ዲና ሙፍቲ ተናግረዋል። ኢትዮጵያ ከጎረቤት ሀገሮች ጋር በመሰረተ ልማት የጀመረችው ትስስር ለገጽታ ግንባታም ለብሔራ ጥቅምም አስተዋጽኦ በጣም ከፍተኛ ነው። እንደምናውቀው ከጅቡቲ ጋር በምድር ባቡር ተሳስረናል፣ በመብራትም እንደዚሁ። ከሌሎችም ጎረቤት ሀገሮች ጋር እንደዚህ አይነት ትስስሮች አሉ፣ እየሰፋ ይሄዳል። እነዚህ ግንኙነቶች የኢትዮጵያን ገጽታ ከፍ ያደርጋል። የኢትዮጵያ ገጽታ ጨመረ ማለት ደግሞ የኢትዮጵያ ብሔራዊ ጥቅም ይጠበቃል ማለት ነው። በሲቪል ሰርቪስ ዩኒቨርሲቲ የዲፕሎማሲ መምህር አቶ እንዳለ ንጉሴ ኢትዮጵያ በቀጠናው የፈጠረችው በጋራ የመልማት ዲፕሎማሲ በሌሎች ሀገራት ዘንድ ተቀባይነት እንድታገኝ መሰረት መጣሉን አስረድተዋል። ሁሉንም ወንዞች ለሶማሊያም፣ ለኬንያም፣ ለጅቡቲም ለሌላውም ሰጥታለች። ኢትዮጵያ የምታበረክተው አስተዋጽኦ ማንንም የፈለገ ሀገር ጋር ቢወዳጁ የኢትዮጵያን አይተካም። ኢትዮጵያ በአፍሪካና በቀጣናው ካላት ተሰሚነት ባሻገር ቁልፍ ከሚባሉ ሀያላን ሀገራት ጋር ጥሩ የሆነ ዲፕሎማሲ መፍጠሯን አምባሳደር ዲና ሙፍቲ ገልጸዋል። እነዚህ ትላልቅ የምንላቸው ሀገሮች በኢኮኖሚ የደረጁ እና የበለጸጉ ሀገሮች ከአፍሪካ ጋር ያለውን ግንኙነት ማጠናከር ይፈልጋሉ። ስለዚህ ከአፍሪካ ጋር ያለውን ግንኙነት ማጠናከር ማለት በዛው ልክ ከኢትዮጵያ ጋር ግንኙነት ማጠናከር ማለት ነው የሚሆነው እስከሆነም ድረስ እኛም ከነሱ ጋር ያለን ግንኙነት በሰጥቶ መቀበል መርህ፣ በመጠቃቀም መርህ እየጎለበተ እየጠነከረ ይሄዳል ማለት ነው። የኢትዮጵያ ዓለም አቀፍ ገጽታን በዛው ልክ እየሰፋ ነው የሚሄደው። ሀገሪቱ ባላት የዲፕሎማሲ ግንኙነት በታላቁ ህዳሴ ግድብ ዙሪያ ትልቅ ስራ ተሰርቷል ያሉት አቶ እንዳለ ንጉሴ ታላላቅ ዓለም አቀፍ ኮንፈረንሶችን ከማስተናገድ አልፎ ከአጀንዳ ተቀባይነት ወደ አጀንዳ ሰጪነት ተሻግራለችም ብለዋል። ትልልቅ አህጉራዊና ዓለም አቀፍ ጉዳዮችን እያስተናገደ ስለዚህ ሞር ፕሮአክቲቭ እየሆነ ከዚህ በፊት እኮ እኛ አጀንዳ ተቀባይ ነበርና ታውቀዋለህ እንግዲህ አሁን እኮ እኛ ነን ወደ ለሌላው ሀሳብ የምንሰጠው። የህዳሴው ግድ በግልጽ ያሳየውን ይሄ ኖ እኛ እንፈጽመዋለን፣ ሌላውን አንጎዳም፣ በጥራት የምንፈጽመው ብለህ ስትል አሁን የሚሰሩ ስራዎች በአካባቢው ላይ ማለት ነው እንደዛ ሁሉ ስታሳይ እኮ ሞር ትረስት እያገኘች ነው ኢትዮጵያ የመጣችው። ሞር እምነት እያገኘች ነው የመጣችው ኢትዮጵያ በኢኮኖሚ፣ በዲፕሎማሲ በንግድና በልዩ ልዩ ትስስሮች አብሯት መስራት ከሚፈልጉት ጋር መስራቷን አጠናክራ ትቀጥላለችም ተብሏል ኢትዮጵያ በምትከተለው ዲፕሎማሲ ቀጠናዊ የጋራ ልማትን ማጠናከር ከማስቻሏን ባለፈ ዜጋ ተኮር ዲፕሎማሲን በማሳደግ ጥሩ የሚባል ኢኮኖሚና ፖለቲካዊ ውጤት ማግኘቷም ተመላክቷል።